ባህር ክለቦች መካከል የሚደረገው የ2018 ዓ.ም ተመረት የኢትዮጵያ ፕሪሚየር ሊግ ጠንከራ ያለ ፉክክር ይደረግበታል ተብሎ ይጠበቃል። በርከት ያሉ ክለቦች በክረምቱ ተጫዋቾችን አዳዲስ አሰልጣኞችን በመቅጠር የቅድመ ውድድር ዝግጅታቸውን መጀመራቸው ይታወቃል። ሃዲያ ስፖርትም ጥቅም ስምንት ለሚጀምረው የሊጉ ውድድር በክለቡ መቀመጫ አዳማ ከተማ ዝግጅቱን እያደረገ የሚገኘውን አዳማ ከተማ ዝግጅት ተከታትሏል። ክለቡ እንደ ክለብ እንዲያድግ የሁሉም ፍላጎት ነው ያለውና እኛም አሁን እንግዲህ እየሰራን ያለነው ቀጣይ ጠንካራ ተፎካካሪ ሆነን ቀድሞ የአዳማ ከተማን ክብርነትን ከፍ ለማድረግ እየተዘጋጀን ያለን። ያለ የፊትነስ ስራና ከሰዓት ደሞ ሜዳ እየሰራ ነበረ። በጥሩ ሁኔታ እየሄደ ነው። አሁን ደግሞ የወዳጅነትም ውድድርም እየደረሰ ስለሆነ ዝግጅቱ በጥሩ ሁኔታ ሄዷል ብየነ ማሰብ። ዝግጅታችንን እንዳልኩም የ2018 ባዳማ ከተማ የተዘጋጀ ነው። ዝግጅታችን አሪፍ ይመስላል። ነባር ልጆችም አለ አዲስም የመጣም ብዙ ልጆች አሉ። እንደ ኮቺንግ ስታፍ አዲስ ናቸውና ጥሩ እየተዘጋጀ ነው። ስቦልሺ አስራ ስምንት የኢትዮጵያ ፕሪሚየር ሊግ በሀያ ክለቦች መካከል እንደ መደረጉ በሊጉ ብቻ ክለቦች ሰላሳ ስምንት ጨዋታዎችን ያደርጋሉ። ከፕሮግራሙ ጋር እስኬጅዋልን እያየን እያስተካከልን ተጫዋቾቻችን እንደት ሪከቨር ሊያገኙ ይችላሉ የሚለውን እያጣጣምን ልምምዳችን ና ብቁ ሆነው እንዲገኙ አስፈላጊውን ነገር ለማድረግ እንሞክራለን። ከዚሁ ጋር ስልጠናው ብቻ ሳይሆን አብሮ ኒትሪሽኑ ይሄዳል፣ ረፍት አጠቃቀሙ አለ፣ ሕክምናው አለ ትም ብዙ ጨዋታ ነው የምንጫወተው ዘንድሮ። ሀያ ክለብ ነው ያለው የኢትዮጵያ ዋንጫ ደግሞ ሲጨመርበት ብዙ ነው የሚሆነው። በጣም ፈታኝ ነው። በሶስት ቀን በአራት ቀን ልንጫወት እንችላለን። እንደዛም ሆኖ ስብስቡ አሁንም ጥሩ ነው በስኳዱ ሰፊ ስለሆነ አንዱ ሲደክሞ ገብቶ ደግሞ የሚያግዝ ከቤስቱ ከቤንቹ ማይተናነስ ስላለ ብዙ የሚያሰጋ አይመስለኝም ብዬ ነው ማስበው። ፕሪሲዝን ላይ የምትዘጋጀው ነው ነገ ላይ ውድድር ላይ የተሻለ ፐርፎርም እንድታደርግ ነው፣ የተሻለ ቡድን ስ እንዲቀርብ የሚያደርግ ነው ፕሪሲዝን። አዳዲስ ልጆችም ነባር ልጆችም አንድ ላይ ሆነን በሚገባ የተዘጋጀን ነው እስከሆነ ጊዜ በቀን ሁለት የሰራ ነበር። ከዛ በኋላ ወደ ውድድሩ የቀረቡን ሁለት ሺ አስራ ስምንት ለውድድሩ የተሻለ ቡድን ይዘን እንቀርባለን ብዬ ያስባሉ። እንሻለ ስብስቡ በጣም አሪፍ ነው። በጣም ወጣት ተጫዋቾች የአዳማ ልጆች በጣም ከዩ ምናምን የተሰበሰቡ ብዙ ልጆች አሉ፣ ወጣቶችም አሉ፣ ሲኒዮሮችም አሉ። ስብስቡ ዘንድሮ ትንሽ ሊጉ ላይ የሚያስፈራ ይመስለኛል። መዋሃዱን ደግሞ በጌምም ደግሞ መዋሃድ አለ። አሁን የተወሰነ የተዋሃድን ነው። ጥሩ ነገር ከኛ ይጠብቁ ብዬ አስባለሁ። ከዚህ በፊት እንደዚህ ሀያ ቡድን አልነበረም፣ ሀያ ቡድን ሆኗል። ያ ደግሞ አንድ ቲም የሚጫወተውን የጌም ቁጥር ወደ ሰላሳ ስምንት ከፍ ያደርገዋል። ፕላስ የጥሎ ማለፍም ጨዋታ ሲኖረው እስከ አርባ ምናምን ጌም ነው የሚሄደው። ና ከዛን ግን እንዳልኩ ሞር የተሻለ ስኳድ ያለው ስኳዱ ሰፊ የሆነ ቡድን ና በተሻለ ሁኔታ ፕሪሲዝንን የተዘጋጀ ቡድን ያንን ውድድር ይወጣዋል ብዬ አስባለሁ። ፕላስ ደግሞ በውድድሩም ቲሞች በራሳቸው የሚያደርጉት ሪከቨሪ ታይም ወሳኝነት አለው ብዬ ነው ማስበው። ተደጋጋሚ የሶስት ቀኖች የአራት ቀን እረፍት ያሉ ከአንድ አንድ ጌም በኋላ ና ከዛ እንግል ያው የኛ ቲማችንም እስኳዳችንም የተሻለ ስለሆነ ለዛ በደንብ የተዘጋጀ ነው ብዬ ነው ማስበው። አራት የሊጉ ክለቦች ወደ ከፍተኛ ሊግ በሚወርዱበት የዘንድሮ ውድድር ዓመት በርከት ያሉ ወጣት ተጫዋቾችን በሊጉ በማስተዋወቅ የሚታወቁ አዳማ ከነማዎች ካላቸው ስብስብ አንጻር በውድድር ዓመቱ ምን አይነት ውጤት ለማስመዝገብ አስበዋል? ያለን ስኳድ አሁን በተሻለ ከመቸውም ጊዜ የተሻለ ጥሩ ስብስብ አድርገን፣ ከሁሉ ደግሞ እኔም በጣም ደስ ያለኝ ነገር አሁን ዘንድሮ ራሱ ከዩቲንቲን ክከል ከክለቡ የመጡ ስድስት ልጆች ውስጥ አምስቱ ቡድናችን ጋር መቀላቀል ችለዋል፣ እና ያላቸው ኳሊቲ ስታዩ በጣም ተስፋ ሰጭ ነው እና ወጣቶቹም ነባሮቹም እንደገና ደግሞ አዲስ ያመጣናቸው ተጫዋቾች ማጠቃላይ የዚህ ስኳድ ስብስብ ዘንድሮ ሃይ ኖት ለሻምፒዮና ማን ወዳደርበት ምንም ምክንያት አይኖርም። ስለዚህ ያንን ታርጌት አድርገን እንሄዳለን። የሚመጣውን ነገሮች እንግዲህ በጋራ እናየዋለን። ወጣት ተጫዋቾች አሉ ቲም ውስጥ የነበሩ፣ በዛውም በተጨማሪ አዳዲስ ተጫዋቾች መጥተዋል። ልምድ ያላቸው አሰልጣኞች፣ የተሻሉ አሰልጣኝ ስታፍ እንዲሁም በዚህ ዓመት ላይ በጣም ደስ የሚለው ከአመራር የተሻሉ አመራሮች እንደ አዲስ የተቀናጁ ቲሙን ለለውጥ አንድ ስቴፕ ያራመዱት እና የተሻለ ነገር የሰሩ ያሉ አመራሮች ያሉት እና ቲሙን እንዳልከውም 2018 ላይ ያው ከዚህ በፊት የሚታወቀው አዳማ ከሌሎች ቡድኖች ተርታ የነበረው ጠንካራውን አዳማ ለደጋፊ ለማሳየት እንሻላ ካላ ጋር ጠንክረን የሰራን ነው። ዘንድሮ የተሻሉ ተጫዋቾች መጥተዋል። ሊጉ ላይ አሉ የሚባሉ የውጭ ዜጎችም አሉ። ወጣትም ሲኒየርም ጨዋታ የሚቀይሩ ተጫዋቾች አሉ። ዘንድሮ የሀሳብ የለም። ለዋንጫ ነው የምናስበው። ህዝቡም ለዋንጫ ይጠብቀናል። እኛም በራሳችንን እዛ ዋንጫ ደርሰን ማየት ነው የምንፈልገው። የተሻለ ነገር እንሰራለን ብዬ አስባለሁ። ማስተላለፍ የምንፈልገው ነገር በእውነት የአዳማ ከተማ ደጋፊ ከከተማ ከተማ ክለቡ እየተከተለ ኃይለኛ ደጋፊ ብዙ ከኋላ ደጀን እንዳለ እኔም በተለያዩ ክለቦች በነበርኩ በጊዜ አውቀዋለሁ። አሁንም ያለው ነገሪያ ነው። ቡድኑ በዚህ መልክ ሲደራጅ ግንባር ቀደም ናቸው። ደጋፊው አብሮ ከቲሙ ቅርብ ነው ያለው ከዋናው ከንቲባ ካቶ ኃይሉ ጀምሮ እነ አቶ ንጋቱ ታች ያሉት ስትወርድ እና ተፉፋ ዝቅ እያልክ ስትመጣ ደግሞ የፋይናንስ ዋና ኃላፊዎቹ የመዘጋጃ ቤት ዋናዋ ስራ አስኪያጅ፣ ምክትሉ ስራ አስኪያጅ እነዚህ ሁሉ ተናበ ተቀናይቶ የሚሰሩት ነው እና በእግር ኳሱም አዳማ ከተማ አንድ ደረጃ ፈቅቅ ለማድረግ አቅማቸው የሚፈቅደውን ሁሉ እያደረጉ ነው እየሰሩ ነው ያሉት። የሁላችን ትብብር ትገዛ ይህን ክለብ ከፍ ያደርገዋል ብዬ አስባለሁ። እና ለሁሉም ግን እስካሁን ሲያደርጉል ለነበረው ድጋፍ ከልብ አመሰግናለሁ። አዳማ ከተማ በኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት የመጀመሪያ ጨዋታውን ጥቅምት 10 ከአምናዊ ሊጉ አሸናፊ ኢትዮጵያ መድን ጋር ከቀኑ ሰባት ሰዓት በአዲስ አበባ ስቴዲየም የሚያደርግ ይሆናል።